በስካር ምክንያት ያለምንም ጸብ አንድን ግለሰብ የደበደቡ ሶስት ተጠርጣሪዎች አራት ዓመት ከአምስት ወር በሚደርስ እስራት ተቀጡ። ረዳት ሳጅን አባይነህ እኔም ማየው ዝርዝራለሁ ዮሳም ኪዳኔ መስፍን፣ ፒተር አታክልቲ መንግስት፣ አብ ሙሴ ኪዳኔ መስፍን የተባሉት ተከሳሾች የወንጀል ድርጊቱን የፈጸሙት በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 ላፍቶ ጤና ጣቢያ አካባቢ ነው። የላፍቶ አካባቢ ፖሊስ ጣቢያ ወንጀል ምርመራ ማስተባበሪያ ኃላፊ ኢንስፔክተር እሸቱ ቅጣው እንደገለጹት ግለሰቦቹ ሲጠጡ ቆይተው ያለምንም ግጭት በመደበኛ የተሽከርካሪ ጥበቃ ላይ የነበረን የግል ተበዳይን በመደብደብ ከፍተኛ ጉዳት አድርሰውበታል። ተጠርጣሪዎቹ ያለምንም የጸብ መነሻ የግል ተበዳይ የሆነውን ስንታየው አብሽ ወርቁን ከስራ ቦታ በነበረበት ወቅት ላይ ድንጋይ ከመሬት በማንሳት ደጋግሞ በመወርወር የግል ተበዳይ ጭንቅላቱ አካባቢ ላይ ደጋግሞ በመምታት ከፍተኛ የሆነ ጉዳት ያደረሱበት ሁኔታ ነው ያለው ማለት ነው። እንግዲህ በዚህ ጉዳት መነሻነት የግል ተበዳይ ላይ የራስ ቅሎ አካባቢ ላይ የመሰበርና የነርቭ ችግር አካባቢ ላይ ጉዳት የገጠመ መሆኑን የሕክምና መረጃ ለማረጋገጥ ተችሏል። በዚህ መረጃ መሰረት ምርመራችንን ያው እኛም ማጣራት ያለብን መሰብሰብ ያለብን የሰውም የህክምና ማስረጃ መሰብስበን የምርመራ መዝገቡን ለፌዴራል ጠቅላይ አቃቢ ህግ ያቀረብንበት ሁኔታ ነው ያለው። የፌዴራል ጠቅላይ አቃቢ ህግም ያው ጉዳዩን ከተመለከተ በኋላ በከባድ አካል ጉዳት ማድረስ ክስ የመሰረተና የምርመራ መዝገቡን ለፌዴራል የመጀመሪያ ደረጃ ፍርድ ቤት ንፋስ ስልክ ላፍቶ ምድብ አንደኛ ወንጀል ችሎት ያቀረበበት ሁኔታ አለ። ፍርድ ቤቱም ጉዳዩን ተመልክቶ ተጠርጣሪዎች ላይ የቀረበውን ማስረጃ መስማት አከራከረ እና ግራ ቀኙን ካየ በኋላ የጥፋተኝነት ውሳኔ የሰጠበት ሁኔታ ነው ያለው። ከዚህ ውሳኔ ጋር ተያይዞ እንግዲህ የሶስቱም ተጠርጣሪዎች ጥፋተኛ ሆነው በመገኘታቸው አንደኛ እና ሁለተኛ ተጠርጣሪዎች አራት ዓመት ከአምስት ወር ጽኑ እስራት የተቀጡ እና ሶስተኛ ተጠርጣሪ ሶስት ዓመት ከሰባት ወር ስራት ጽኑ ስርዓት እንዲቀጡ የተወሰነበት ሁኔታ አለ። አንድ ቀን በሚሰራ ስህተት የሰውንም ሆነ የራስን ህይወት ማበላሸት አያስፈልግም ያሉት ኃላፊው መጠጥ አእምሯችንን እስኪቆጣጠረው ድረስ መጠጣት አያስፈልግም ሲሉ ተናግረዋል። ከመጠጥ ጋር ተያይዞ በዋናነት ሰው መጠጣት አለብኝ ብሎም ካሰበ መጠኑን መጠበቅ መቻል አለበት። በአግባቡ ራሱን በሚያስድ ደረጃ ወይ ደግሞ ላልተፈለገ ድርጊት የወንጀል ድርጊት ውስጥ ሊያስገባ በሚችል ደረጃ ራሱን መሳት አለበት የሚል አስተሳሰብ የለም። ስለጠጣና የሆነ ድርጊት ስለፈጸም ከጥያቄነት የምታመልጥበት አግባብ የለም እና መጠጥም ከሆነ በልኩ መሆን መቻል አለበት የሚል ነው። የግል ተበዳይ መደበኛ ስራ ላይ ነው ያለው። ምንም አይነት ግንኙነት የላቸውም፣ ትውውቅ የላቸውም። ስለዚህ መጠጥ አካባቢ ላይ ያለ እንግዲህ መጠኑ እየጠበቀ መሆን አለበት የሚል ነገር ነው ያለ። ከጎረቤቱ ጋር በተፈጠረ አለመግባባት የፈላ ውሃ ሰውነቷ ላይ በመድፋት ጉዳት ያደረሰው ግለሰብ በጽኑ እስራት እንዲቀጣ ውሳኔ ተላለፈበት። ዋና ሳጅን ጤናው ፈጠነ የዚህን ዜና ዝርዝር እንደሚከተል ያቀርቧል። ተከሳሽ ሀብታሙ ተክለ ማርያም ከባድ የአካል ጉዳት ወንጀሉን የፈጸመው በአዲስ ከተማ ክፍለ ከተማ ወረዳ 12 ልዩ ቦታው ኮንጎ ሰፈር ተብሎ በሚጠራው አካባቢ ነው። የግል ተበዳይና ተከሳሽ በአንድ ግቢ ውስጥ የሚኖሩ ሲሆን በሁለቱ ግለሰቦች መካከል የተፈጠረን አለመግባባት ተከሳሽ ቂም አድርጎ ይይዛል። ይህን ተከትሎ የግል ተበዳይ ግቢ ውስጥ ቁጭ ብላ ስራዋን እየከወነች ባለበት ወቅት ተከሳሽ በጀርባዋ በኩል በመሄድ የፈላ ውሃ ደፍቶባት ከባድ አካል ጉዳት በማድረሱ በቁጥጥር ስር መዋሉን በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ የ ኮልፌ አካባቢ ፖሊስ ጣቢያ ወንጀል መርማሪ ምክትል ሳጅን ዘውዱ ጌቴ ገልጸዋል። ጉዳዩን ሲመለከተ የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት አዲስ ከተማ ፈጣን ችሎት ውሳኔ አስተላልፈዋል። የፈላ ውሃ የስጋ ውሃ በላይ የደፋው የደፋባትም ያው ከሰል ያያዘች ምግብ ልታበስል ቁጭ ባለች በሳት ደፍቶባት ከተሰወረ በኋላ እኛም ያው ቦታው ላይ በመድረስ የተለያዩ ማስረጃዎችን በማሰባሰብ ከአካባቢ ማስረጃ ጀምረን የተለያዩ ገላጭ ማስረጃዎችንም በመጠቀም የሕክምና ማስረጃውንም በመጠቀም ቦታው ላይ ሲደፋባት ያየ ሰው ያልነበረ በመሆኑና የተለየ የምርመራ ቡድን አዋቅረን ምርመራውን በሰፊው በማካሄድና ምርመራውን ካካሄድን በኋላ ለፌዴራል አቃቢ ህግ በማቅረብ ሰባት ዓመት ከአምስት ወር ጽኑ እስራት እንዲቀጣ አድርገናል ማለት ነው። ማንነቷ እንዲገለጽ ያልፈለገችው የግል ተበዳይ ከአዲስ ፖሊስ ጋር በነበራት ቆይታ ስለተፈጸመባት ጉዳይ እንዲህ ስትል ገልጻለች። ልጁ ምንም አላረኩትኝም። ከሰል ይገገያሱ ነበር። በኋላ የመጦ እሱ ከቤት ሲያንተከትክ ነበር ያጥንተዋ ነው ማለት ነው የመረቅ ውሃ እና ሲያንተከትክ ነበረ። እኔ በኋላ የመጡ ዝቅ ብዬ ሳለ የሸክላ ድስት ነው፣ ከነ ድስቱ ነው ያስቀመጠብኝ። ከዛ በኋላ ደግሞ ጭንቅላቴም ስፌት ነበረው። በጣም ጎዳኝ፣ ሰውነቴም በጣም ጎዳኝ እኔ እሱ ጊዜ ሰው አልነበረም። ነበረ ስደነግጥ ጩኸው ወጣሁ። ጩኸው ስወጣ የሰፈሩ ሰው ወጣ። በሴቶችና ህጻናት ላይ የሚፈጸሙ ማናቸውንም ጥቃት አስቀድመው በመከላከልም ሆነ ተፈጽሞ ሲገኝ አስፈላጊውን መረጃ ለሚመለከተው አካል በመስጠት በኩል ሁሉም ዜጋ ኃላፊነቱን እንዲወጣ መርማሪው መልእክት አስተላልፈዋል። በሴቶችና ህጻናት ላይ እነዚያም ፖሊስ ላይ እና ሚዲያ ላይ የሚቀርቡት ብቻ ሳይሆኑ የሚፈጸሙ ወንጀሎችን ከጸጥታ አካላቱ ጎን በመቆም ጥቆማ በመስጠት ማስረጃም በመሆን ያው ህብረተሰቡ ከጸጥታ አካላቱ ጎን እንዲቆም። ላለው ከሚጠብቀው ድርጅት በስርቆት ወንጀል የተከሰሰው ግለሰብ በጽኑ ስርዓት እንዲቀጣ ተወሰነበት። ዋና ሳጅን አዳነ ደስታ ዝርዝራል። ተከሳሹ ዘውዱ ታረቀኝ ይባላል። የስርቆት ወንጀሉን የፈጸመው በለሚኩራ ክፍለ ከተማ ወረዳ 3 አያት አዲሱ መንደር አካባቢ ነው። ተከሳሹ የጋራ መኖሪያ ቤት ድርጅት ውስጥ በጥበቃ ድርጅት ውስጥ በጥበቃነት ተቀጥሮ በመስራት ላይ ያለ የአሰሪዎቹን አለመኖር እንደምቹ አጋጣሚ በመጠቀም ከ200 ሺህ ብር በላይ የሚገመት ምስማር በመስረቅ ይዞ ሲወጣ በአካባቢው በነበሩ ነዋሪዎች ተይዞ በስርቆት ወንጀል ምርመራ ተጣርቶበት በአቃቢ ክስ ተመስርቶበት በእስራት መቀጣቱን የሰሚት አካባቢ ፖሊስ ጣቢያ ወንጀል ምርማሪ ዋና ሳጅን መኳንት ዳምጤ ገልጸዋል። ተጠርጣሪው የተሰጠውን እምነትና አደራ ወደ ጎን በመተው እንዲጠብቅ በድርጅቱ ላይ ተቀጥሮ እያለ የተሰጠውን ኃላፊነት ወደኋላ ተብሎ አንደኛ የብረት ማሰሪያ ቀለበት የተለያዩ ሳይዝ ያላቸው 18 ፌሮ ብረት እና ሚስማሮች ባለ አስር ቁጥር ሚስማር ሰርቆ እየወጣ እያለ ድርጅቱ ሰራተኞችና በሌሎች ጥበቃዎች ትብብር ተይዞ፣ ተጠርጣሪው ፍርድ ቤት ቀርቦ ጉዳዩን ሲከታተል ከቆየ በኋላ በአምስት ዓመት ጽኑ እስራት ተወስኖበት ማረሚያ የወረደበት ሁኔታ ነው ያለው። ግለሰቦችም ሆኑ ድርጅቶች ንብረታቸው እንዲጠብቁላቸው የሚቀጥሯቸውን የጥበቃ ሰራተኞች ላይ ተገቢውን ክትትልና ቁጥጥር በማድረግ በንብረታቸው ላይ መሰል የስርቆት ወንጀል እንዳይፈጸም ጥንቃቄ ሊያድርጉ እንደሚገባ መርማሪው በመልእክታቸው አሳስበዋል። የአራዳ ክፍለ ከተማ ፖሊስ መምሪያ በጀሪካን ነዳጅ ነው በከተማ ውስጥ ሲንቀሳቀሱ የነበሩ ሰባት ተጠርጣሪዎች በቁጥጥር ስር ማዋሉን ገለጸ። ፍሬኒ ገብረ ጻዲቅ ዘግባለች። ኢንስፔክተር እመቤት ሀብታሙ እንደሚከተለው ታቀርበዋለች። ህገወጥ ድርጊቱን የፈጸሙት በአራዳ ክፍለ ከተማ ወረዳ ሁለት ክልል ልዩ ቦታው አትክልት ተራ ተብሎ ከሚጠራው አካባቢ ነው። ተጠርጣሪዎቹ በተሽከርካሪ በጀሪካል ቤንዚን ይዘው ሲንቀሳቀሱ የሰሌዳ ቁጥሩ ኮድ 3 56 407 ኦሮ በሆነ ሚኒባስ ታክሲና በተመሳሳይ በዛው አካባቢ ኮድ 3 ቢ 46797 አዲስ አበባ የሆነ አይሱዙ ተሽከርካሪ እንዲሁም ኮድ 3 ቢ 48622 አዲስ አበባ በሆኑ ተሽከርካሪዎች በህገወጥ መንገድ ይዘው ሲንቀሳቀሱ ተጠርጣሪ ተሳፋሪዎቹን በቁጥጥር ስራ ውሎ ተገቢውን የምርመራ ስራ እየሰራ መሆኑን በአራዳ ክፍለ ከተማ ፖሊስ መምሪያ የአትክልት ተራ አካባቢ ፖሊስ ጣቢያ የወንጀል ምርመራ ቲም ኃላፊ ኢንስፔክተር ታምሮ መሮ ገልጸዋል። ከተለያዩ ነዳጅ ማደያዎች ብዛታቸው አጠቃላይ ከ400 ሊትር በላይ የሚሆኑ ነዳጆችን በህገወጥ መንገድ በመቅዳት ለተለያዩ ሀገሮች ሊያሰራጩ ሲሉ በደረሰን ጥቆማ መሰረት የፖሊስ ኃይል ዘጋ በመመደብ ተጠርጣሪዎቹም ከነ ቤንዝላቸውና እንደዚሁ ከነ ተሽከርካሪያቸው ተይዘው በጣቢያችን ምርመራ በማጣራት ላይ የምንገኝ መሆኑን ለመግለጽ እወዳለሁ። በህግ የተከለከሉ ግብይቶችን በመተላለፍ ችን ህጋዊ በማስችን ህጋዊ በማስመሰል ህግን ተላልፎ መንቀሳቀስ ወንጀል መሆኑን በመረዳት ከመሰል የወንጀል ድርጊት ሊቆጠቡ እንደሚገባው የወንጀል ምርመራ ቲም ኃላፊ ኢንስፔክተር ታምሩ መሮ መልእክታቸውን አስተላልፈዋል። ነዳጅ መቅዳት የሚፈቀድባቸው ተቋማቶች አሉ። ለምሳሌ አምቡላንስ አገልግሎት፣ ሆስፒታሎች እነሱም ያው ህጋዊ የሆነ ደብዳቤ ከንግድና ኢንዱስትሪ ተጽፎላቸው ፈቃድ ይዘው ነው መቅዳት የሚችሉት። እና ከዛ ውጭ ግን ያለው ማንኛውም ተሽከርካሪ ከሰለባቴ ውጭ በጀሪካን መቅዳት እንደማይቻል ነው። ይሄ ግልጽ የሆነ መመሪያ ለነዳጅ ማደያዎችም ተገልጾላቸዋል። ግን እነሱ ያንን ነገር በመተው በጀሪካን በመቅዳት የነዳጅ እጥረት ለራሳቸው ጥቅም ገበያው ላይ ያለው ችግር የሚፈጥሩ ስለሆነ ማንኛውም ነዳጅ ማደያ አካባቢ ላይ በጀሪካን የሚቀዳውን ለፖሊስ በመጠቆም የራሱ አስተዋጽኦ እንዲያደርግ በዚህ አጋጣሚ ለማሳሰብ እወዳለሁ።